ሰላም እንዴት ናችሁ? የስድስተኛ እንዲሁም የስምንተኛ ክፍል ተማሪዎች በሙሉ የ2017 ዓመተ ምህረት የሚኒስትሪ ውጤት መታየት ጀምሯል። በተለያዩ ጊዜያቶች እንግዲህ በሁሉም ክልሎች እና ከተማ አስተዳደሮች የምትገኙ ተማሪዎች ፈተናችሁ መውሰዳችሁ ይታወቃል። የአዲስ አበባ ከተማ አስተዳደር የስምንተኛ ክፍል ውጤት በዛሬው ዕለት ይፋ ሆኗል። በቀጣይ ደግሞ ሌሎች ክልሎች፣ ሁሉም የክልሎች እና የከተማ አስተዳደሮች ውጤታቸውን መልቀቅ ይጀምራሉ። ተማሪዎችም እየገቡ ማየት ይችላሉ ማለት ነው። ዛሬ ለመጀመሪያ ጊዜ ቀድሞ የተለቀቀው የስምንተኛ ክፍል አዲስ አበባ ከተማ አስተዳደር ውጤት ነው። ይህንን ውጤት በሁለት አይነት መንገድ ማየት ትችላላችሁ። የመጀመሪያው በዌብሳይት በኩል ገብታችሁ ነው። ሁለተኛው ደግሞ በቴሌግራም በኩል የቴሌግራም ቦታ አለ፣ ውጤት ለማየት ተብሎ የተዘጋጀ እሱን በመጠቀም ማየት ትችላላችሁ። እንዴት ነው የምታዩት? ጀስት ሊንኮቹን የኛ ቴሌግራም ቻናል ቴሌግራም ላይ ገብታችሁ ሚኒስትሪ ትሪክስ ብላችሁ ሰርች ማድረግ ወይም ደግሞ ኮሜንት ላይ ሊንክ አስቀምጠናል። በሱ ሊንክ በኩል ወደ ቴሌግራም ቻናላችን ገብታችሁ ይህንን ቻናል ትቀላቀላላችሁ። እሱን ከተቀላቀላችሁ በኋላ ሁለት አይነት ሊንኮች ናቸው ያሉት። የመጀመሪያው ዌብሳይቱ ላይ ያለው ሊንክ ነው፣ ሁለተኛው የቴሌግራም ቦት ላይ ያለው ሊንክ ነው እና ሊንኩን ተጭናችሁ ስትገቡ ሬጂስትሬሽን ነንበራችሁን አስገቡልኝ የሚል ቁጥር ይመጣላቸዋል ፈተና ስትፈተኑ ስትጠቀሙት የነበረውን ቁጥር ታስገባላችሁ። እሱን ቁጥር ካስገባችሁ በኋላ የስማችሁን የመጀመሪያ፣ ለምሳሌ ተሾመ አየለ የሚባል ሰው ቢኖር የራሱን ስም ብቻ ተሾመ የምትለዋን ብቻ ያስገባል ማለት ነው። ዜይን እሱን አስገብቶ እንትን ሲለው ውጤቱን ያመጣለታል ማለት ነው በቴሌግራም ላይም በዌብሳይቱ በኩልም ያለው ይህንን ነው የሚመስለው። ሁለቱን ሊንኮች እኛ ቴሌግራም ላይ ማየት ትችላላችሁ። ከዚሁ ጋር ተይዞ የማለፊያ ነጥብ ከክልል ክልል የተለያየ ነው የሚሆነው። ለምሳሌ እዚህ አዲስ አበባ ከተማ አስተዳደር 50 ፐርሰንት ነው ማለፊያ ነጥብ አድርጎ ያስቀምጠው። አንዳንድ ክልሎች እስከ 45 እስከ 43 የሚወርዱ አሉ። እንደ በአመቱ ያንን ፈተና ምን ያክል ተማሪዎች ሰርተውታል የሚለውን ከግምት ውስጥ በማስገባት ነው ውጤት ማለፊያ ነጥብ መቁረጫ ነጥብ የሚያስቀምጡት። በዛ መልኩ መቁረጫ ነጥቡ ሊለያይ ይችላል። ኤኒዌይስ በዚህ መልኩ የሁሉም ክልሎች ሲለቀቅ አዳዲስ መረጃዎችን እዛው ቴሌግራም ላይ እናደርሳቸዋለን፣ የምታዩበትን ሊንክም እናስቀምጥላቸዋለን። ስለዚህ የቴሌግራም ቻናላችንን መቀላቀል አትርሱ፣ የሚል መልእክት ማስተላለፍ እወዳለሁ። ቴንኪዩ ለሁላችሁም መልካም እድል ይሆንላችሁ።